እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች፣ በዚህ ቪዲዮ የ2017 ሶስተኛ ዙር የድህረ ምረቃ መግቢያ ፈተና ቀን፣ ሰዓት መጭ እንደሆነ በትምህርት ሚኒስትሩ ደረጃ የወጣውን ማስታወቂያ አንድ ላይ እናያለን። ፈተናው መጭ ነው የሚሰጠው? በፈተና አዳራሽ ላይ ስንመጣ ማሟላት ያለብን ምን ምንድን ነው? እዛ ላይ የተፈቀዱ ያልተፈቀዱ ነገሮች ምን ምን ናቸው ለፈተናውም እንዴት ዝግጅት ማድረግ አለብን የምለውን በዚህ ቪዲዮ መረጃ ሰጣቸዋለኝ መረጃውን እስከ መጨረሻ እንድትከታተሉ ጋብዛለ። አሁን ወደ መረጃዎች እገባለሁ በትምህርት ሚኒስትር ደረጃ በዛሬው ቀን ማለትም በመጋቢት ሁለት ሁለት ሺህ አስራ ሰባት ዓመተ ምህረት በወጣው ማስታወቂያ መሰረት የብሔራዊ ድህረ ምረቃ ናሽናል ግራጁዌት አድሚሽን ቴስት መግቢያ ፈተና ቀንና ሰዓት አሳውቋል በዚህም በ2017 ዓ.ም የሶስተኛ ዙር የብሔራዊ ድር ምረቃ መግቢያ ፈተና ወይም ጋት ምዝገባ የካቲት 27 እስከ መጋቢት አንድ ድረስ ወይም ከሮብ ጀምሮ እስከ ሰኞ ድረስ እንደነበረ ይታወቃል። በዚህም የአመለከታቸው አመልካቾች ፈተናው የሚሰጠው አርብ መጋቢት አምስት ቀን 2017 ዓ ም ከጠዋት ሶስት ሰዓት ጀምሮ መሆኑን አውቃችው በተጠቀሰው ቀንና ሰዓት በምትመደቡበት የፈተና ማዕከላት እንድትገኙ እናሳውቃለን የሚል ማስታወቂያ ነበር፣ ትምህርት ሚኒስቴር የለጠፈው። ስለዚህ በዚህ መሰረት ፈተናው የሚሰጠው በአርብ መጋቢት አምስት 2017 ዓ.ም ከጠዋቱ ሶስት ሰዓት ጀምሮ እንደሚሰጥና ፈተና ስታመለክቱ የፈተና ሴንተር በመረጣችሁበት ቦታ ላይ በሰዓቱ እንድትገኙ ማስታወቂያ ተለጥፏል አሳስቧል። በዚህም እንደ ማሳሰቢያ የተቀመጡ ነገሮች አሉ። እዛ ፈተና ሩም ላይ ስንመጣ ይዘን መምጣት የምንችላቸው ነገሮች እና የተከለከሉ ነገሮች ምን ምንድን ናቸው የሚለውን የመጀመሪያ፣ ተፈታኞች ወደ ፈተና ማዕከል በምትሄዱበት ወቅት ማንነታቸውን የሚገልጽ መታወቂያ መያዝ ይጠበቅባቸዋል ይላል። ሁሉም ተፈታኝ ለዚህ ፈተና ያመለከተ ተፈታኝ ማንነቱን የሚገልጽ መታወቂያ ይዞ መገኘት አለበት። ሌላ ማንኛውም ተፈታኝ ፈተናውን ከመጀመሩ ፈተናው ከመጀመሩ ሶስት ደቂቃ በፊት በፈተና ማዕከል መገኘት ይጠበቅበታል መገኘት አለበት ስለዚህ ማንም ተፈታኝ የተመዘገበበት ለዚህ ፈተና የተመዘገበ ተፈታኝ ፈተናው ከመጀመሩ ከሶስት ደቂቃ ቀድሞ ፈተናውን የሚፈተንበት ማዕከል ላይ መገኘት አለበት የምን ነው ይሄ ቢ ከዚህ በፊት ሰላሳ ደቂቃ ነበረ ይሄም እዚህ ጋር ቀድሞ ተፈታኝ መገኘት እንዳለበት ነው ሌላ የሞባይል ስልክ ይዞ በፈተና ማዕከል መገኘት ፈጽሞ የተከለከለ ነው። ሰው ይሄ ስልክ ይዞ ፈተና ሩም ላይ መግባት የተከለከለ ተግባር ስለሆነ ማንም ተፈታኝ ወደ ፈተና ሩም ከመምጣቱ በፊት ስልክ መያዙን አለመያዙ እና ከያዘ ደግሞ ስልኩን ሌላ ቦታ አስቀምጦ መምጣቱን ማረጋገጥ መቻል አለበት። ካልሆነ ሞባይል ስልክ ይዞ ወደ ፈተና ማዕከል ፍተኛ ክፍል መግባት አይቻልም። ሌላ አራተኛ ላይ የፈተና ማዕከላት ምደባ በምዝገባ ፕላትፎርም የሚገለጽ ይሆናል። የፈተና ማዕከል የት እንደምትመደቡ በምዝገባ ፕላትፎርም ላይ እናንተ የተመዘገባችሁበት ፕላትፎርም አለ። በዛ ፕላትፎርም ላይ ነው የሚገለጸው። ስለዚህ እዛ ውስጥ ገብታችሁ የት እንደምትፈተኑ የፈተና ማዕከሉን ከዛ ታገኛላችሁ ማለት ነው። ያለው መረጃ ይሄ ነው። ከጋት ጋር በተያያዘ የተለያዩ ጋት ጥያቄዎች አሉኝ። በዚህ ዩቱብ ቻናል ላይ ከዚህ በፊት ስርጭት ጥያቄዎችን ከነመልሰሳቸው አስቀምጬ ነበር አሁንም በእንግሊዝኛ ፓርትም በማቴማቲክስ ር አናሊቲካል ፓርትም ገና ያልተሰሩ የሚሰሩ ጥያቄዎች አሉ። እስከ አርብ ጥያቄዎችን እየሰራው በዚህ ዩቱብ ቻናል ላይ ያስቀምጣለኝ። ይህን ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ በቻናሉ ላይ የሚለቀቁ ቪዲዮዎቹንም ላይክ እንድታደረጉ እና ለጓደኞቻችሁም ሼር እንድታደረግ ብላለኝ። አመሰግናለሁ።